ሰላም ሰላም አቤትማ የአንገት ሀብሌን እኮ እዛ መኝታ ቤት መሳቢያ ውስጥ አስቀምጮ ነበር ብፈልገው አጣሁት ምናልባት እዚህም ከመጣ ብዬ ፈልገው የለም እዚህ ነው ያስቀመጥሽው እርግጠኛ ነሽ እማ ነፍሱን ይማረውና አባትሽ ስጦታ ብሎ ካደረገልኝ በኋላ አንድ ጊዜ ብቻ ነው አድርጌ ያስቀመጥኩት ታዲያ የት ገባ ይባላል ምናልባት ሌላ ቦታ አስቀምጠሽ ሊሆን ይችላል። ኧረ በጭራሽ እዚህም፣ እንጃ ምናልባት ብዬ ተጨናንቄ ነው እንጂ እዚህ አላስቀመጥኩትም። ታዲያ ይባላል። ነበቃ ተው ተረጋጊ። የምፈልገው አለ የት ገባ ይባላል ታዲያ

ካገባሁት ጊዜ ጀምሮ እናንተ ለእኔ ልጆች ብቻ አይደላችሁ፣ እህትም ወንድምም ጓደኛም ጭምር ናችሁ። አንድም ቀን ስትሰርቁም ይሆን ስታሹ አይቻችሁ አላቅም። ትግነሽ እማዬ አሁ አንድም ቀን የሆነ እቃ ጠፍቶኛል ያቅም። በእናንተ በልጆች ይኮራለሁ። አመሰግናል። ይገባኛል፣ ይገባኛል ይሄን አባታችሁን ስጦታ እንዴት እንደጠፋ ማን እንደወሰደው መርምሩ እና ድረሱበት። ማዬ፣ ስለ እኛ ላለሽ አክብሮት፣ ፍቅር ሁሉ በጣም ነው የማመሰግነው። እዚህ ቤት የምንኖረው እኛ አራታችን እናም ቁልፉ የት እንደሚቀመጥ የት እንዳለ የምናውቀው እኛ ብቻ ነው። ትክክል ነው ወንድሜ። ስለዚህ ሳንጣደፍ ሁሉንም ነገር በትኩረት ማየት አለብን። ይሄ እኮ ቀላል ነገር ነው እንዴ። እንዴት ቀላል ነው ትያለሽ ሰላምዬ? ነገሩ ነገር እኮ አንቺ እንደምታስቢው ቀላል ላይሆን ይችላል። ቀላል ከሆነልሽማ ወርቁ የት ነው ንገሪኝ። እኔ ልልሽ የፈለግኩት እኛ ለዘመናት ተከብረን በኖርንበት ቤት አዲስ ሰው መጥቶማ አንበጠበጥም። አልገባኝም። ምን ማለት ነው? ማን ነው የሚጠየቀው? ቤት ይቆናታ። ከሷ ሌላ ሰው፣ እንግዳ የሆነ ሰው የለም። የእናንተን ያህል ባላውቃትም፣ ግን ጨዋ ያሳደጋት ጎበዝ ልጅ እንደሆነች አልጠራጠርም። ችግር የለውም ማሚ፣ እንጠይቃታለን። እሺ እንዳልከኝ የተናገርኩት እውነቴን ነው። ቢቲቆ ተረጋግተሽ ሳትወሺ ያለውን ነገር ንገሪው። እኔ እውነቴን ነው የተናገርኩት። ዋሽቼ አላውቅም እኮ ቢቲቆ፣ እያወራን ነው ያለ እኮ፣ ቀልድ አይደለም። ዋሽቼ አላውቅም ስላልሽ ብቻ በቀላሉ የምንታወሽ ይመስልሻል? ቆይ፣ ቆይ፣ ተረጋጉ። ሰላምዬ፣ እንደዚህ ስለተጫጫሁን እኮ መፍትሄ አናመጣም። ተረጋግተን እናውራ። ትክክል ነሽ ማሚ። ሰላም ስታወሪ ንገሪና እውነቱን እ እዚህ የተሰበሰብነው እኮ ለቀልድ አይደለም። እኔ ሰው ንብረት ከምነካ ብሞት ይሻለኛል። ሳታለቅሽ አውሪ እባክሽ። ተሳስተሽ ነክተሽው ከሆነ በትክክል ንገሪኝ። ልሞክረው ብለሽ አድርገሽው ተበጥሶ ጠፍቶብሽም ከሆነ ንገሪኝ። እኛ እውነቱን ነው የምንፈልገው። እኔ አይዞሽ ግድ የለሽም ንገሪ። ዳኒ እረ እኔ በእጅ የራሱ ጫፉን አክቼው እንኳን አላውቅም። ቆይ እዚህ ቤት በእንግድነት መጥቶ ወርቁ ወዳለበት ቦታ ጋር ሲገባ ሲወጣ ያስተዋልች ሰዋል ረ ተሳስታችኋል። መኝታ ቤት እራሱ ገብቶ የሚያቀቁ ሰው የለም ኛንሽ ቢጥቆ የሀገሬን ታቦት መድኃኔዓለም ለምን እሺ፣ ቢጥቆ አንቺ ወደ ስራሽ ተመለሽ። እኛ የምንወስነው እንወስናል።

ጠፋሁት ባልሰራሁት እንዲህ መከራ እኔ የማየው። ምን በደልኩ ፈጣሪ፣ ምን በድዬ ነው እንዲህ የምሰቃየው? ሁላችንም የምንከበርበትና በልጅነታችን በጓዳችን መጠን የምንቆላመጥበት ቤተሰብ ነበረን። ነበረን ማለት ዘበት ነው። ቤት ደግሞ እግዜር ነው ቤታችን ነው ብሎ ነው እንዲህ የሚያደርጉ ግድ የለም። ግድ የለም፣ ሁሉም ያልፋል። እሻው ምን እናደርግ ነው የምትሉት? ይቺን ደና ጉረብዞች አምጥቶ እየገረፉ ማወጣጣት ነው። አረንዶ በስመ አብ ምን አይነት ሀሳብ ነው እንደ አይምሮች ላይ የሚመጣው? እንደዚህ አይነት ማ እናደርግ። ትንሽ ግራ አጋቢ ነው። ግን ምን ማድረግ እንዳለብን ራሱ ሩ ነው እንደው የቸገረ ነገር ነው የገጠመን፣ ልጆቼ ወይም ካልሆነ እናስፈራራትና ሞክረው። ማሚ እዚህ ደና ጎረምሶች ቀጥረን እናስቀጠቀጣታለን፣ ከዛ በኋላ ታወጣለች። እውነት እመኝኝ፣ ማሚ። ይቺ ማስቀጥቀጥ ነው መቼም። እሺ የሆነ ሰው ካላነሳው እግር የለው በሩ አይሄድ እስኪ እያዋዘው የመጨረሻ ሞከራ ልሞክር። እስኪ ልታናግራት ነው? እስኪ እንግዲህ ከሆነ ልሞክር። ታምናለች ብለህ ነው? አረወፍ፣ እማዬ ምንም የምታምንለት አይመስለኝም። ይድፋ ቢለው እንጂ እንግዲህ የሚሆነውን ነገር ማየት ነው። እኔ ከአቅሜ በላይ ሆኗል። ይችን ማስቀጥቀጥ ነው በእርዘግድ ቅጥቅጥ። ምንም ምንም እኩል ታምን አልቻለች። ምን ማ እዚህ ቤት ከእኛ ውጭ የሚወጣ የሚገባ የለም አይደል ነጋሽ። ዳኔ <ikke settle commercialisation> ማንም ገብታ አቅም እና እኛ ካልነካነው ማን ሊወስድ ይችላል? እስቲ ንገሪኝ። እኔ ምን አውቃለሁ ዳኒ። እኔ መቼም ምንክቻ አደርገው በማልቀስ አንጀት መብላትና ልብ ማራራታችሁ፣ ይልቁንም እውነቱን አውጪ እጭ። ሰበብ ፈጥራችሁ ከዚህ ልታባሩኝ ከሆነ ንገሩኝ። ሁላችንም ወደ ፖሊስ ጣቢያ መሄድ አለብን፣ ቃላችን መስጠት አለብን። ሰላም እኛ ፖሊስ ጣቢያ ደርሰን እንመጣለን። ምን ሄድ ያስፈለገው? ይችን በርበሬ እያጠኑ ወፊላላ ዘቅዝቆ መግረፍ ነው፣ ከዛ ከደበቀችበት ታወጣለች። አረ ሰላምዬ እንደው እንዴት አይነት ሀሳብ ነው ጭንቅላትሽ ውስጥ የሚመጣው? እንዲህ አይነቱ ነገር ምን ያደርጋል? እዛው ሕግ ፊት ሄዶ የሚሆነውን ነገር ማድረግ ነው። በሉ በሉ፣ ለማንኛውም አንቺ እዚሁ ካስፈለግሽ፣ የእኔ ስልክ ስለዘጋ በማሚ ስልክ እደውልልሻለሁ ሄሎ የኔ ፍቅር፣ ሄሎ የኔ ማር፣ እንዴት ነሽ? ያንን ነገር እኮ አደረግኩት። እረ እባክሽ ወንደርፉል። በቤት እቃው መጥፋቱን ታውቆ ብራዘር ና ማዘር እየቀወጡት ነው። አንቺስ? ዋናው ቀዋጯ ማን ሆነችና? ታዲያ ምን አሉ? ፖሊስ ጣቢያ ሪፖርት ለማድረግ ሰርቮን ሊዋን ይዟት ሂደዋል። እረ አንቺ የምትገሪው ነሽ። ያለ መስዋዕትነት የሚገኝ መልካም ነገር የለም። አንተን ለማስደሰት ነው ደግሞ ሰዎች እንደጸናሽ ከመሻረ እኔ የምለው ኖ ሪትሬት ኖ ሰሬንደር የሚለውን ፊልም አይተሸዋል? አንተ ሞዛዛ፣ አብረ እንዳየ ነው ረሳክ? እንዲ፣ ልክ ነሽ። ስለዚህ በሚቀጥለው የአዋሳ ጉዟችን በሚገባ ይሳለ በሚገባ ለመጀመሪያ ጊዜ ሆነ አድርጊም አላውቀውን ነገር ሳደርግ እንዴት እንደፈራው እንዴት እንደተንቀጠቀጥኩ። በዛ ላይ እንጀራ እናቴ መልካም ሰው ናት። ለእኔ ብዙ ነገር አድርጋልኛለች። በቃ የእናቴ ምትክ ናት። በመሀል ላይ ተደርሶ አይመለስም ወደፊት። አሁንማ አማራጭ የለኝም። ጣፋጭ የሆነ ጊዜ እንደሚኖረን ግን ቃል ገባልሻል። የፕሮግራማችንን ቅደም ተከተል አስቀድመ ከውጥተካል። በሚገባ የእኔ ማር፣ እስኪ በዝርዝር ንገረኝ። ራይት። በዝርዝር ስነግርሽ እንደደረሽ መጀመሪያ ፍቅር መግለጫ ቀይ አበባ ይበረከትልሽ እና ከዛን ይህ ከንፈር ለከንፈር መሳሳም ስነስርዓት በተሳካ ሁኔታ ተገበረን ወርቁን ሊወስድ ይችላል ብለሽ የምትጠረጥሪው ሰው ይኖራል? እረ እኔ ማንንም አልጠረጠርም። አይዞሽ አታልቅሽም። እዚህ ምርመራ የሚደረገው ጥፋት ያላጠፉ ንጹህ ሰዎችን ለመለየትና ነፃ ለመውጣት ነው። እሺ ጠይቁኝ። አይዞሽ ለቅሶ እንታየውና አስጊዘና ብለሽ አውሪኝ። እሺ አይዞሽ ይሄ ጨዋ የሆኑ ሰዎች ጨዋነታቸው ተረጋግጦ ነፃ የሚሆኑበት የፍትህ አደባባይ ነው። ገባኝ። ፖሊስ ጣቢያ የመጣ ሁሉ ወንጀለኛ አይደለም። ግን ፖሊስ ጣቢያ ወንጀለኛም ንጹህ የሚመጡና ተንጓሎ የሚጠሩበት ሰፌድ ነው ፖሊስ ጣቢያ። ምናልባት ልትነግርኝ የምትፈልገው ነገር ይኖር ይሆን? ኧረ፣ የለም ጌታዬ። ወርቁንን ያለ መውሰድን ብቻ ነው መንገር የምፈልገው። የሚያጠራጠር ነገር ካለ በዚህ ደውልኝ። አሁን ሜርች ያለሽ በቃ። ወደ ተቀመጠበት ቦታ ሊገባ የሚችል የውጭ ሰው ይኖር ይሆን? አረ በፍጹም እኛ ቤት ያን ያልወጣ ገባ የሚል ሰው የለም። ሌላስ ሊወስድ ይችላል ብሎ የሚጠረጥሩ ሰው ይኖራል? እኔ እንጃ። እኔ እከሌ ብዬ ማለት ይከብደኛል። ወይዘሮ አጸዳ ይህንን መገመት እንዴት ሊከብዶች አለ? ልጆቹ ባልወልዳቸውም ልጆች ማለት ናቸው። እስካሁን ስንኖር አንድም ቀን አጭበርብረው የሚሆን እቃ ጠፍቶ በቤቱ አያውቅም። እሺ፣ የቤት ሰራተኛዋስ? እሷም ቢሆን ረጅም ጊዜ ቆይታለች። ግን እስካሁን ጸባይዋን ደብቃ አሁን ላይ አመኗ? ወይዘሮ አጸደም ምን መሰሉት፣ የምንተማመንባቸው እና ከልጅነት ጀምሮ የምናውቃቸው ልጆች በጉርምስና ጊዜ ባህሪያቸው ሊለወጥ ይችላል። ስለዚህ የማናውቀው ሌላ ባህሪ ተጽዕኖ ሊያሳድርባቸው ይችላል። አረ፣ የእኔ ልጆች እንኳን ጥሩ ይዘር ወሰደ። ምናልባት የሚያጠራጥር ነገር ካለ ደውለው ወይም በአካል መተው ሪፖርት ማድረግ ይችላሉ። አቶ ዳንኤል ስለጠፋው ወርቅ ምን ትላለ? ምን ለማለት ይከብዳል። ከሁላችሁም የሰማው ተመሳሳይ ሀሳብ ነው። ለማንኛውም በቤት ያለችሁ ቃል ወንድ ትሰጥ ነገራት። በጣም ጥሩ ኢንስፔክተር። መልካም ጊዜ። ነገ ሄደሽ ፖሊስ ጣቢያ ቃልሽን ትሰጫለሽ። አስፈላጊ ነው እናንተ ሰጣችሁ አይደል እንዴ? ፖሊስ ቤት ውስጥ የቀረሰው ካለ መጥቶ ቃሉ መስጠት አለበት ብሏል። ችግር የለም አሁንም ቢሆን ደርሼ መምጣት እችላለሁ። ይ አንድ ነገር ላሰማሽ። ያንን ነገር እኮ አደረግኩት። ቤት እቃው መጥፋቱን ታውቁ፣ ብራዘርና ማዘር እየቀወጡት ነው። ዋናው ቀዋጫ ማንሆነችና ፖሊስ ጣቢያ ሪፖርት ለማድረግ ሰርቮ ሊዋን ይዘዋት ሂደዋል። ያለ ያለመስዋዕትነት የሚገኝ መልካም ነገር የለም። አንተን ለማስደሰት ነው ደግሞ ማዬ አሁን ማስረጃ ያስፈልግ ይኸው፣ እጃችን ላይ ነው ማስረጃው። አየህ ልጅ ባል ወልዳችሁ የሟሽ ባሌ ልጆች ብትሆኑ እኔ ግን በጣም ወዳችኋለሁ፣ እሳሳላችኋለሁ። ከዛሬም ቢሆን ለሰፈር ሰውም ይሁን ለማንም ልጆቹ ጨዋዎች ናቸው እያልኩ በኩራት ደረቴን ነፍቼ ስናገር ቆይቻለሁ። ቆይ ልጄ ሰላም ምን ነክቷት ነው እንደዚህ የሆነችው? ምን ነክቷት ነው እንደዚህ ያደረገችው? እማ ሳናቀው ሰላም ከእጃችን እየወጣች የማን የማይሆን ባህር ውስጥ እየገባች ነው። ኧረ በጣም ነው የሚያሳዝነው።

በድ እያችኋለሁ፣ ይቅርበኝ እማዬ። ሁላችሁንም እኔ የበደልኳችሁ ይቅርበኝ። በድ እያችኋለሁ፣ ሁላችሁንም ይቅርበኝ እማዬ። ተነሽ ተነሽ፣ ልጅ ተነሽ። ሁላችሁንም እኔ የበደልኳችሁ ሁላችሁንም ነው። ፊታችሁን እንድታዞሩባት ያደረግኩም ምን ነው። እማዬ ይቅርበሉኝ፣ የእኔ ውድ ይቅርበኝ። እንባሽን አይቼ እንኳን ልራራልሽ አልቻልኩም። ይሽ ትምህርትሽንም በሚገባ ትማሪያለሽ። እኔንም ይቅርታ እኔንም ይቅርበኝ። አንቺ እውነተኛ ነበርሽ። እውነትን ይዘሽ ደግሞ አሸነፈሻል።